በስማዊ ወልዶ መንፈስ ቅዱስ አዱ አምላክ ትንቢተ ዘካርያስ ምዕራፍ አንድ በዳሪዎስ በሁለተኛው ዓመተ መንግሥት በስምንተኛው ጎር የእግዚአብሔር ቃል ወደ አዶ ልጅ ወደ በራኪው ልጅ ወደ ነብዩ ወደ ዘካርያስ እንዲህ ሲል መጣ። እግዚአብሔር በአባቶቻችሁ ላይ ታላቅ ቁጣን ተቆጣ። ስለዚህ እንዲህ በላቸው፣ ሁሉን የሚችል እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ ይላል የሠራዊት ጌታ እግዚአብሔር እኔም ወደ እናንተ መለሳለሁ ይላል ሁሉን የሚችል እግዚአብሔር። እንደ አባቶቻችሁ አትሆኑ፣ የቀደሙት ነቢያት ሲነግሯቸው እንደነበሩት እንዲህ ሲሉ ሁሉን የሚችል እግዚአብሔር እንዲህ ይላል፣ ከክፉ መንገዳችሁና ከክፉ ስራችሁ ተመለሱ። እነርሱ ግን አልሰሙም፣ እኔንም አላዳመጡም ይላል እግዚአብሔር። አባቶቻችሁና ነቢያቶቻችሁ ወዴት ናቸው? ለዘላለም በሕይወት ይኖራሉን? አሁንም በአባቶቻችሁ ዘመን ለነበሩ ለባሪያዎቼ ለነቢያት በመንፈስ ያዘዝኳቸውን ቃሎቼን እና ስርዓቴን ሁሉ ተቀበሉም? እነርሱም ተመልሰው ሁሉን የሚችል እግዚአብሔር በመንገዳችንና በሥራችን መጠን ያደርግብን ዘን እንዳሰበ እንዲሁ አድርጎብናል አሉ። በዳሪ ውስጥ በሁለተኛው ዘመነ መንግሥት ሳባጥ በሚባል በ11ኛው ወር በ24ተኛው ቀን እግዚአብሔር ቃል ወደ አዶ ልጅ ወደ በራኪው ልጅ ወደ ነብይ ወደ ዘካርያስ እንዲህ ሲል መጣ። እነሆም አንድ ሰው በሐመር ፈረስ ተቀምጦ በሌሊት አየው እርሱም ጥላ ባላቸው በሁለት የባርሰነት ዛፎች መካከል ቆሞ ነበር። በስተኋላውም ሐመርና ዱሪ ጥረኝና አንባ ላይ ፈረሶች ነበሩ። እኔም አንባ ላይ ፈረሶች ነበሩ። እኔም ጌታዬ ሆይ እነዚህ ምንድን ናቸው አልኩ። ከእኔም ጋር ይነጋገር የነበረው መልአክ እነዚህ ምን እንዲሆኑ እነግርሃለሁ አለኝ። በሁለት የባርሰነት ዛፎች መካከል ቆሞ የነበረው ሰው እነዚህ በምድር ላይ ይመላለሱ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ። በሁለት የባርሰነት ዛፎች መካከል ቆሞ ለነበረው እግዚአብሔር መልአክ በምድር ላይ ተመላለስን። እነሆ ምድር ሁሉ ዝም ብላ ተቀምጣለች ብሎ መለሱለት። የእግዚአብሔርን መልአክ መልሶ አቤት ሁሉን የምትችል ሆይ እነዚህን ሰባ ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትማራቸው እስከ መቼ ነው? አለ። እግዚአብሔርን መልሶ ከእኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ስለዚህ ከእኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ። ጩህ እንዲህም በል ሁሉን የሚችል እግዚአብሔር እንዲህ ይላል እኔ በታላቅ ቅናት በኢየሩሳሌምና በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላበዙት በተቃዋሚዎች አሕዛብ ላይ እጅግ ተቆጥቻለሁ። ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌምም በምረት እመለሳለሁ፣ ቤቴም እንደገና ይሰራባታል፣ በኢየሩሳሌምም ላይ እንደገና ገመድ ይዘረጋባታል፣ ይላል ሁሉን የሚችል እግዚአብሔር። ዳግመኛም የሚያነጋግረኝ መልአክ እንዲህ ስትል ጩህ፣ ሁሉን የሚችል እግዚአብሔር እንዲህ ይላል በጎ ነገር በከተሞች ትሞላለች ትሞላለች። እግዚአብሔርም ደግሞ ጽዮንን ይቅር ይላታል፣ ኢየሩሳሌምንም ደግሞ ይመርጣል አለኝ። ዳግመኛም ዓይኖችን አንስቼ እነሆ አራት ቀንዶች አየሁ። ከእኔም ጋር ይነጋገር የነበረውን መልአክ ጌታዬ፣ እነዚህ ምንድን ናቸው? አልሁት። እርሱም እነዚህ ይሁዳንና እስራኤልን ኢየሩሳሌምንም የበተኑ ቀንዶች ናቸው አለኝ። ዳግመኛም እግዚአብሔር አራት ጠራቢዎችን አሳየኝ። እኔም እነዚህ የመጡት ምን ሊሰሩ ነው? አልኩ እርሱም ከነርሱ አንድ ሰው ራሱን እስከሚያነ እስከማያነሳ ድረስ እነዚህ ቀንዶች ይሁዳን የበተኑ እስራኤልን የሚሰባበሩ ናቸው። እነዚህ ግን በእጃቸው ሲስሏቸው መጥተዋል። እነዚህ አራት ቀንዶች የእግዚአብሔርን ሀገር ይበትኑ ዘንድ ቀንዳቸውን ያነሱ አሕዛብ ናቸው። ትንቢተ ዘካርያስ ምዕራፍ ሁለት ዳግመኛ ዓይኖቼን አነሰው እነሆም በእጁ የመለኪያ ገመድ የያዘ አንድ ሰውን አየው። እኔም አንተ ወዴት ትሄዳለህ? አልኩት እርሱም የኢየሩሳሌምን ወርድና ርዝመት ስንት መሆኑን ሰፈር ያይ ዘንድ ሄዳለሁ፣ አለኝ። እንሆም ከኔ ጋር ይነጋገር የነበረው መልአክ ቆሞ ሳለ ሌላ መልአክ ወጥቶ ተቀበለው፣ እንዲህም አለው፦ ሩጥ፣ ይህንም ጎልማሳ እንዲህ በለው ኢየሩሳሌም በውስጧ ካሉት ሰዎችና እንስሶች ብዛት የተነሳ ቅጥር እንደሌላቸው መንደሮች ሆና ትኖራለች። እኔ በዙሪያዋ የእሳት ቅጥር ሆንላታለሁ፣ በውስጧም ክብርን ሆናለሁ ይላል እግዚአብሔር። እናንተ ሆይ ከሰሜን ምድር ሽሹ ይላል እግዚአብሔር ከአራቱ የሰማይ ነፋሳት ሰበስባችኋለሁና ይላል እግዚአብሔር። አንቺ ከባቢሎን ሴት ልጅ ጋር የምትኖሪ የጽዮን ሆይ ኰብልዪ። ሁሉን የሚችል እግዚአብሔር እንዲህ ይላልና ከክብር በኋላ ወደ በዘበዟችሁ አሕዛብ ልኮኛል። የሚነካችሁ የዓይኑን ብሌን የሚነካ ነውና፣ እንሆ እጄን በላያቸው አመጣለሁ። ተገዝተው ለነበሩት በዝበዛ ይሆናሉ። ሁሉን የሚችል እግዚአብሔር እንደላከኝ ታውቃላችሁ። የጽዮን ልጅ ሆይ እንሆ መጥቼ በመካከልሽ እኖራለሁና ደስ ይበልሽ ሐሴትም አድርጊ ይላል እግዚአብሔር። በዚያም ቀን ብዙ አሕዛብ ወደ እግዚአብሔር ይመጣሉ፣ ሕዝብም ይሆኑለታል፣ በመካከልሽም ይኖራሉ። ሁሉን የሚችል እግዚአብሔርም ወደ አንቺ እንደላከኝ ታውቂያለሽ። እግዚአብሔርም ይሁዳን እድል ፋንታው አድርጎ በተቀደሰችው ምድር ይወርሰዋል፣ ዳግመኛም ኢየሩሳሌምን ይመርጣል። እግዚአብሔር ከተቀደሰ ማደሪያው ተነስቷልና ሥጋ ለባሽ ሁሉ በፊቱ ይፈራል። ትንቢተ ዘካርያስ ምዕራፍ ፫ እርሱም ታላቁን ካህን እያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገሥጽህ፣ ኢየሩሳሌምንም የመረጠ እግዚአብሔር ይገሥጽህ፣ በሆኑ ይህ ከእሳት የተነጠቀ ትንታግ አይደለምን? አለው። እያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እርሱም እነሆ አበሳን ከአንተ አርቄአለሁ ጥሩ ልብስም አለብስሃለሁ አለው። ደግሞ ንጹሕ ጥምጥም በራሱ ላይ አድርጎ አለ። እነርሱም በራሱ ላይ ንጹሕ ጥምጥም አደረጉ ልብስንም አለበሱት። የእግዚአብሔር መልአክ በአጠገቡ ቆሞ ነበር። የእግዚአብሔር መልአክ በያሱ እንዲህ ሲል አዳኘበት። ሁሉን የሚችል እግዚአብሔር እንዲህ ይላል፣ በመንገድ የብትሄድ ትእዛዜንም ትጠብቅ፣ በቤቴ ላይ ትፈርዳለህ፣ አደባባይንም ትጠብቃለህ። በእነዚህም በቆሙ ሰዎች መካከል መግባትን እሰጠሃለሁ። አንተ የኢዮሴዴቅ ልጅ ታላቁ ካህን እያሱ ሆይ ስማ በፊትህም የሚቀመጡት ባልንጀሮችህ ተመልካቾች ናቸውና ይስሙ። እነሆ እኔ ባሪያዬን ቁጥቋጦ አመጣለሁ። በያሱ ፊት ያቆምኩት ድንጋይ እንሆ አለ። በአንዱ ድንጋይ ላይ ሰባት ዓይኖች አሉ። እነሆ ጉድጓድን እቆፈራለሁ ይላል ሁሉን የሚችል እግዚአብሔር። የዚያችንም ምድር በደል በአንድ ቀን አስወግዳለሁ። በዚያ ቀን ይላል ሁሉን የሚችል እግዚአብሔር፣ ሁላችሁም ከወይናችሁና ከበለሳችሁ በታች ባልንጀራችሁን ትጠራላችሁ ትንቢተ ዘካርያስ ምዕራፍ 4 ከኔም ጋር ይነጋገር የነበረው መልአክ ተመልሶ ከእንቅልፉ እንደሚነቃ ሰው አነቃኝ። እርሱም የምታየው ምንድን ነው አለኝ። እኔም አልሁት፣ እነሆ ሁለንተናዋ ወርቅ የሆነች መቅረዝን አየሁ። የዘይትም ማሰሮ በራሷ ላይ ነበረ፣ ሰባት መብራቶች ነበሩባት። በራሷም ላይ ለነበሩት መብራቶች ሰባት ቧንቧዎች ነበሯቸው። ሁለት የወይራ ዛፎች፣ አንዷ በማሰሯ በስተቀኝ አንዷን በስተግሯ ሆነው በአጠገቧ ነበሩ። ከዚህም በኋላ ከእኔ ጋር ይነጋገር ለነበረው መልአክ መልሼ ጌታዬ ሆይ እነዚህ ምንድን ናቸው አልሁት። ከእኔ ጋር ይነጋገር የነበረውን መልአክ መልሶ እነዚህ ምን እንደሆኑ አታውቅምን አለኝ። እኔም ጌታዬ ሆይ የለም አላውቅም አልሁ። እርሱም መልሶ እንዲህ አለኝ፣ ለዘሩባቤል የተባለው የእግዚአብሔር ቃል ነው በመንፈሴ እንጂ በታላቅ ኃይልና በብርታት አይደለም ይላል ሁሉን የሚችል እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤልም ፊት ደልዳላ ሜዳ ትሆናለህ። እኔም የርስት ድንጋይን አመጣታለሁ፣ አስተካክላታለሁ፣ አሳምራታለሁ፣ ክብርንም እሰጣታለሁ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የዘሩባቤል እጆች ይህን ቤት መሠረቱት የእርሱም እጆች ይፈጽሙታል። ሁሉን የሚችል እግዚአብሔርም ወደ አንተ እንደላከኝ ታውቃለህ። ጥቂት ቀኖችን የናቀ ማን ነው? እነዚህ ደስ ብሏቸው በዘሩባቤል እጅ የቱንቢውን ያያሉ። እነዚህም ምድርን ሁሉ የሚያይ የእግዚአብሔር ሰባቱ ዓይኖች ናቸው። እኔም መልሼ በመቅረዙ በስተቀኝና በስተግራ ያሉ እነዚህ ሁለቱ የወይራ ዛፎች ምንድን ናቸው አልሁት። ሁለተኛም መልሼ በሁለት የወርቅ ቧንቧዎች አጠገብ ሆነ ወርቃማውን ዘይት የሚያፈሱና የሚያገናኙ እነዚህ ሁለት የወይራን ቅርንጫፎች ምንድን ናቸው አልኩት። እርሱም መልሶ እነዚህ ምን እንደሆኑ አታውቅምን? አለኝ። እኔም ጌታ ሆይ፣ የለም አላውቅም አልኩት። እርሱም በምድር ሁሉ ጌታ አጠገብ የቆሙት ሁለቱ የተቀቡት እነዚህ ናቸው አለኝ። ትንቢተ ዘካርያስ ምዕራፍ አምስት ተመልሼም አይኖቼን አነሰው፣ እነሆም ማጭድ ሲበር አየው። እርሱም እንታያለህ አለኝ። እኔም አልኩት ማጭድ ሲበራ ያለው ርዝመቱ ሀያ ክንድ ወርዱም አስር ክንድ ነው። እንዲህም አለኝ ይህ በምድር ፊት ሁሉ ላይ የሚወጣው እርግማን ነው። ይህ የሚሰርቀውን ሁሉ ይገድለዋልና በሐሰትም የሚምለውን ሁሉ ይህ ይበቀለዋልና እኔ ያስወጣዋለሁ ይላል ሁሉን የሚችል እግዚአብሔር። ወደሚሰርቀውን ቤት በሐሰትም በስሜ ወደሚምለው ቤት ይገባል፣ በቤቱም ውስጥ ይኖራል፣ እርሱንም እንጨቱንና ድንጋዩንም ይጨርሳል። ከእኔም ጋር ይነጋገር የነበረው መልአክ ወጥቶ ዓይኖችህን አንሳ ይህንም የሚወጣውን ተመልከት አለኝ። እኔም ይህ ምንድን ነው አልሁ። እርሱም ይህ የሚወጣው የኢፍ መስፈሪያ ነው አለኝ። ደግሞም በምድር ሁሉ ላይ ያለ በደላቸው ይህ ነው አለ። እንሆም የእርሳሱን መክሊት አነሱት፣ እንሆም በኢፍ መስፈሪያው መካከል አንዲት ሴት ተቀምጣ ነበር። እርሱም ይህች ኃጢአት ናት አለኝ። በኢፍ መስፈሪያው መካከል ጣላት። የእርሳሱንም ጠገራ በአፏ ውስጥ ጣለ አይኖቿንም አንስቼ አየው እነሆም ሁለት ሴቶች ይወጡ ነበር ነፋስም በክንፎቻቸው ነበረ በእግሮቻቸው ምንክንፍ ነበራቸው የኢፍ መስፈሪያውንም በምድርና በሰማይ መካከል አነሱ ከእኔም ጋር ይነጋገር የነበረውን መልአክ እነዚህ ሴቶች የኢፍ መስፈሪያውን ወዴት ይወስዳሉ አልኩት እርሱም በባቢሎን ምድር ቤት ይሰሩለት ዘንድ ይወስዱታል ቦታም ያዘጋጁለታል በተዘጋጀም ጊዜ በዚያ ያኖሩታል አለኝ ትንቢተ ዘካርያስ ምዕራፍ ስድስት ይቀጥላል። ረድኤተ እግዚአብሔር አይለያል።